ገንዘብ ባይኖረኝም ምንም ደሃ ብሆንም ልጆችን በስነምግባር አሳድጋቸዋለሁ። አንድ ክፍል ናት የምንኖርበት፣ አንድ ክፍል ቤት ናት። ኑሮ በጣም ይከብደናል፣ ቢከብደንም ደግሞ ችለን እናሳልፈዋለን። እያስተማርኳት ምቋጠርላት ምግብ አጥቼ ከትምህርት አንድ ዓመት አስቀርቻታለሁ። አዲስ ልብስ ለብሶ ያቆም ልጆች ቦርሳ አቶ ልጄ ማዳበሪያ ሰፍቸልል እንደ ክፍለ ሀገር ለቦርሳ እንኳን አልችልም ወይ ብዬ እጨነቅ ነበረ። ስለዚህ ማዳበሪያ እኛ እኮ ክፍለ ሀገር ማዳበሪያ ሰፍተናል ብዬ ማዳበሪያ ሰፋለት ነበር። ቀስቅሽ የው አግኝቻ ያለሆን አቀም ያስካልኩ እማዬ የለኝም ስላልሽኝ እኮ ነው ተይው በእንቅልፍ ይውጣልኝ ለጠዋት ቁርስ ይቀመጥ ይለኛል። ልጅ ማለት ነው። ቤት ያጸዳል። በቃ ግቢ ሁሉ ሴት ያለበት ግቢ ያስመስሎ ንቢጠብቀኝ ልጅ ነገ ለሆነ ነገር እንዳላጣ ብዬ ጥምቀት ታቦት እየዞረ እኔ ስራ ወጥቼ ሰርቼ እገባለሁ። ብዙዎቻችን በገንዘብ ችግር ምክንያት የልጆቻችንን ባህሪ ማስተካከል አልቻልንም። የኑሮ ሁኔታችን ልጆቻችንን በጥሩ ስነ ምግባር ልናሳድግ አልቻልንም ብለን ብዙዎቻችን ምክንያት እናቀርባለን። ዛሬ ግን በብቁ ወላጅ በብቁ እናት ያመጣሃት ይህን ሁሉ ችግር ተቋቁማ መልካምና ብቁ ልጅ ያደረሰች ቀለምን ነው። እንዴት ሰነበታችሁ? ውድ የፕሮግራም ተከታታዮች እንደምን አላችሁ? ሳምንታችሁ እንዴት ነበር? የዛሬዋ ብቁና ድንቋ እንግዳይ ቀለሟ እንኳን ሰላም መጣሽ። እንኳን ሰላም ከውድ ጊዜሽ ላይ ሰውተሽ ዛሬ እንግዳይ ልትወኝ ስለፈቀድሽ በጣም አመሰግናለሁ። እኔም አመሰግናለሁ። ስንት ልጆች አሉሽ? የትዳር ሁኔታሽ? የትዳር ሁኔታ ያው ጥሩ ነው። ሶስት ልጆች አሉ። ያው በጥሩ ሁኔታ እና እንትን እንላለን። ስንት አመትሽ ነው በትዳር የኖርሽበት? አስራ ዘጠኝ አመት በትዳር ረዥም አመት አስራ ዘጠኝ አመት። የስንት የስንት አመት ልጆች አሉሽ? አንዱ፣ ያው 17 አመቱን ጨርሶ ወደ 18 አመቱ፣ አንዷ ዘጠኝ አመት፣ አንዱ ሶስት አመት። እንግዲህ ዛሬ እንግዳ ያደረኩሽ ምክንያት የእኔ ፕሮግራም እንደሚታወቀው ብቁ እናት፣ ብቁ ልጆች፣ ብቁ ወላጅና ብቁ አሳዳጊዎች ልምድ የምንለዋወጥበት አንዳችን ከአንዳችን ስለ ልጅ አስተዳደግ የምንማማርበት ፕሮግራም እንደመሆኑ መጠን ለኔ ብቁ እናት ነሽ ብዬ ነው ምክንያቱም በአንቺ በአካባቢሽ ያሉ ሰዎች ስለ አንቺ ሲነግሩኝ የኑሮ ሁኔታሽ በአስቸጋሪ ሁኔታ የምትመሪናት ግን ልጅሽ በስነ ጉራር በየአመቱ የሚሸለም መልካም ልጅ ጥሩ ልጅ እንዳለሽ ሌሎቹም ታናናሾቹ ጥሩ ልጆች እንዳሉሽ እና ጥሩ አድርገሽ እንደምታሳድጊ ሰምቼ ነው። እስቲ የቤታችሁ ህግ እንዴት ነው? ልጆች ስታሳድጊ። የቤታችን ህግ ያው በስነ ስነስርዓት ነው። መንደር አይሄዱም እቤታቸው ነው። ያው ባለቤትም ሲያሳድጋቸው እኩል ነው። በቃ የምንቆጣቸውም እኩል ነው የምንቆነጥጣቸው። እከሌ አንተተው አንተታ አንባባልም። በስነ ስርዓት ነው በቃ የምናሳድጋቸው ልጆቻችንን። በቃ እኩል ማለት ነው የምንቆጣቸው እኩል ነው። አንቺ አንችተ አንቺ የሚባባል ነገር የለም። ስለዚህ ያው ስነ ምግባር አላቸው ልጆቼ። መንደራ አይሄዱም፣ ቤታቸው ነው ያጠናል። በትርፍ ሰዓቱ ያግዘኛል ከዛ ውጭ መንደር አይሄድም። ከዛም ሰንበት ነው የሚማረው። ከሰንበት መጥቶ ቤት ነው እኔን ያግዘኛል። ከዛም ትምህርት ካለው ወደ ትምህርቱ ነው። ጥሩ ልጅ አለኝ እግዚአብሔር ይመስገን። ገንዘብ ማጣት ልጆችን ልቅ አድርጎ ለማሳደግ ምክንያት ይሆናል ብለሽ ታስቢያለሽ ቀለኔ? ምክንያት አይሆንም። ገንዘብ ማጣትና ማሳደግ ምክንያት አይሆንም። እኔ በገንዘብ ባይኖረኝም ምንም ደሃ ብሆንም ልጆችን በስነምግባር አሳድጋቸዋለሁ። በጣም ልጆችን ተቆንጥጬ ቆንጥጬ እዛ ቤት ያዩትንም ቢያዩ እንኳን እዛ ቤት ያዩትን አይፈልጉም። ባለኝ አቅም ቆንጥጬ አሳድጋለሁ እንጂ እንደዚህ የዚ አልመላ እንትን አልለው አልደግፈው። ራስሽ ነሽ የምትወሰኙ ልጅሽን ራስሽ ነሽ የምታሳድጊው። አጣሁ ብዬ ልቅ እኔ በዛ አልስማማ። ይሄን ጥያቄ የጠየኩሽ ምንድን ነው ብዙ ሰዎች በአንቺ የህይወት የኑሮ ደረጃ ላይ ያሉ ምክንያት የሚያቀርቡት ልጆቻችሁን ለምንድን ነው እንደዚህ ማትቆጡት? ለምን ወጣ ያለ ባህሪ ይኖራቸው ሲባሉ ያው የተሟላ ነገር የለው፣ እሱን መስጠት አንችልም ብለው ያስባሉ። እና ከዛ ግን ለማየት ፈልጌ ነው ይህን ጥያቄ የጠየኩሽ። አንቺ እንዴት ነው ስለሌለው አልቆጣውም፣ በዚህ ሸፍናለሁ ብለሽ ያልሄድሽበት ምክንያት ምንድን ነው? እኔ ማለት ያው ልጅን ሳሳድገው እንደ ራሴ አድርጌ ነው ያሳድግኩት። በቃ እንደ ራሴ ስላሳደግኩትኝ ያስ እነዛ አጥተው ነው የሚሉት ነገር ተሳስተዋል። እኔ ልጄን ያሳደግኩት እንደ ራሴ ነው እንደ ቤቴ ማለት ነው። ያ ሰውም ደግሞ ተቆጥቶ እንደ ቤቱ ማሳደግ አለበት። ስለዚህ በዚህ እኔ እንትን አለው አልደግፈው። ባለቤትሽ ቤት ውስጥ ይረዳሻል? በምን መልኩ ይረዳሻል? ስ ዘርዘራ እኔ ስራ፣ ቀን ስራ በመውጣበት ሰዓት ያው የሰው ቤት ልብስ በማጥበት ሰዓት እሱ ቤት ልጆች ይይዛል። ከሱ አለፈ ደግሞ ልጄ ሲመጣም ይይዛል። ተጋግዘን ነው የምንኖረው። አንቺ ትብሽ፣ እኔ ትብሽ፣ ተባበለን ተዛዝነን ነው እኛ ቤት ውስጥ የምንኖረው። ተዛዝነን ማለት ነው የምንኖረው። በዚህ ደግፈኛል። በቃ ምንድን ነው የሚሰራው ባለቤት? በፊት ያው ደህና ስራ ነበረው። አሁን ስራ ሲየለውም አሁን የሚሰራው ያው ጥበቃ ነው ጥበቃ ይሰራል። ከጥበቃ አድሮ ሲመጣ ልጆቼን ይዛል። እኔም ያው ስራው እየመጣለሁኝ እንተጋገዛለን። በቃ አንቺስ ምንድና ምን እየሰራሽ ነው ያለሽ? እኔ ሰው ቤት ነው የምሰራው፣ ተመላላሽ ነው የምሰራው። ያገኘሁትን ጽዳት እሰራለሁ፣ ልብስ አጥባለሁ። ያገኘሁትን ሰርቼ ነው የማስተዳድራቸው ልጆቼን እንዳይራቡ፣ ሰው ፊት እንዳይደርሱ። በቃ ሰርቻ አስተዳድራቸዋለሁ። እንደ ሌላ ሰውን ባይሆኑ እንዳቅማችን እንኖራለን በጥሩ ሁኔታ ልጆችን ለማሳደግ ከየት ነው የወሰድሽው? ወይስ ከየት ነው የተማርሽው? እኔ ከክፍለ ሀገር የክፍለ ሀገር ልጅ ነኝ። ከክፍለ ሀገር ስመጣ የገባሁበት ቤት ጥሩ ስነ ምግባር ያላቸው እና ልጅ አስተዳድግ ያላቸው ሰዎች ነበሩ። ከነዛ ነው እኔም ትዳርጌ ልጆችን እንደዚህ የማሳድገው በሚል መልኩ ተምሬያለሁኝ። ከዛ የተማርኩትን ነው ልጆችን እንደዚህ ያሳደግኩት። እኔም ሳድግ የጨዋ ቤተሰብ ልጅ ነኝ በስነ ስርዓት ነው ያደኩት። ከዛም ሰው ቤት ስሰራም ከዛ ልምድም ወስጃለሁ። በጣም ደስ ይላል ቀለም። ይሄ አሁን አንቺ የምትኝ ነገር በጣም ቤት በሞላላቸው ሰዎች ላይ እንኳን የማይታይ ነገር ነው። እና እንደሰማሁት ከሆነ በጣም መረዳዳት፣ መተሳሰብ፣ መከባበር አለ እናንተ ቤት እና በጣም ደስ የሚል ትዳር እንደሆነ ሰምቻለሁ ከብዙ ሰዎች እና እግዚአብሔር ፍፃሜያችሁን ልጅሽ በትምህርት ቤት በስነ ምግባር ብዙ ጊዜ ይሸለማል። ስራም አለው አይደለም፣ የሚሰራው እስ ልጅሽ በምን መልኩ ነው ከትምህርት ውጭ ምን ሰርተው ነው የሚረዳሽ? እስቲ እሱን ዘርዘር አድርገሽ ስራ የተማረው ጀሞ ነው። ጀሞ ያው ይሸለማል በስነ ምግባርም በሁሉ ነገር። ጀሞ ትምህርት ቤት አለም ባንክ ነው የተማረው አሁን ደግሞ ከጀሞ አየር ጤና ነው የተማረው አስረኛ ክፍል ነው። መምህር ይወደዋል የስነ ምግባር አለው በትምህርቱም ጎበዝ ነው ይሸለማል እግዚአብሔር ይመስገን ከእግዚአብሔር ጋር ልጄ ያው ጎበዝ ነው ይሸለማል ስነ ምግባርም አለው ይወዱታል መምህሮችም ይወዱታል አዎ ስነ ምግባር ካለው አንድ ልጅ ይወደዳል ልክ ነሽ ምንድን ነው የሚሰራው የሚሰራው በትርፍ ሰዓቱ ሰንበት ትምህርት በገና በገና ይማራል በገና ያው ለፍቼ በገና አስመርቀዋለው። ከዛ እስቲሪንግ የሚባል መስቀል እየሰራ እሱን ሸጦ ለራሱ ለን የሚሆነ የቡና ለዩኒፎ ለደብተሩ፣ እግዚአብሔር አንዳንድ ደብተር መንግስት ያልደረሰልሽ ሰዓት ደብተር ያንስሻልና የዛን ይገዛል፣ ቦርሳ ይገዛል። ራሱ ሰርቶ ማለት ነው። ስቲሪንጉን ሰርቶ ሸጦ ቦርሳ ጫማ ሽፍን ጫማ ባይገዛ ነጠላ ጫማ ገዝቶ አለም ባንክ ራቅ ይላል ፋኑኤል ከዛ መቶ፣ አየር ጤና ነው በጉሩ የሚማረው በዛን ሰዓት ሽፍን እንኳን ባልገዛ ብሎ ሲልበር ይገዛል። ራሱ ያችን ስቲሪንግ ሰርቶ ማለት ነው። በቤተ ክርስቲያን ይቀበሉታል። በሰንበት ተማሪ ማለት ነው። ያችን የማየ እንችላል አላስቸግርም ብሎ ነጠላ ጫማ ገዝቶ ቦርሳውን ገዝቶ ራሱ ይማራል ልጅ። ከዛ መልኩ ደግሞ እኔንም ያግዘኛል። ስራም ልምድ እንዲኖረ አድርገሹ ያሳደ ክረምትን ው ክረምትም ክረምትም ጣውላ ይሰራል ጣውላ ቤት ክረምትን ይሰራል። ትሮፒካል አካባቢ ይሰራል። ክረምትን ለጫማ የብችል ለቦርሳ ብችል ለልብስ ብችል ብሎ ይሰራል። በዛ መልኩ ነው የሚያግዘኛ። ቤት ውስጥ በጣም ጥሩ፣ በጣም ደስ ይላል። ልጆች በመውለድሽ ምንድነው ያገኘሽው ጥቅም እና ደስታ እስቲ ግለጭልኝ። በጣም ደስተኛ እንድሆን በቤተሰብሽ እና ሰብሽና በልጆችና፣ እንዴት ነው የአንቺ የቤተሰብ ደስታ? የቤተሰብ ደስታ ልጆች በመውለድ ደስተኛ ነኝ። ለምን እኔ አሁን ለፍቼ ባሳድጋቸውም ወደፊት የነሱ ተስፋ አለኝ። የኔ እድል ሳይደርሳቸው አስተምሬ ነገ ጠዋት ለእኔ እናቴ ቁጭ በይ ብሎ የሚጦር ልጅ ነው የምጠብቀው። ይሄ ተስፋ አለኝ። በልጆቼ ተስፋ አለኝ። ይሄ ተስፋ አረጋለሁ በልጆቼ። ከእግዚአብሔር ጋር ነው ተስፋ። ለልጆቼ ተስፋ ልጆች ናቸው የኔ ተስፋ። ለፍቼ አሳድጌ ሰው ቤት ሰርቼ ትልቅ ነገር ደርሰውልኝ ከልጆቼ ተስፋ ጠብቃለሁ። እድሜና ጤና ሰጥቶል፣ ማለት ነው። ይሄን ነው ምጠብቀው። ከቤት አይወጡም ብለሽ ነበረ። ስንት ክፍል ቤት ላይ ነው የምትኖሪ አንድ ክፍል ናት የምንኖርበት፣ አንድ ክፍል ቤት ናት። በቃችን ተሳስበን እቃችን ወደ ጎን ምንተኛ፣ አባት ወደ ጎን አድርገን በቃ አንቺ፣ መተሳሰብ ካለ በቃ እንኖራለን። አንድ ክፍልና ቤታችን እንኖራለን። ስለዚህ ውጭ ሳይወጡ እዛ ቤት ነው የሚጫወቱ አይወጡም፣ አይወጡም፣ ከሰው ጋር አይገጥሙም ራሳቸው ሴቷም አትወጣም። ቀን የተማረቻትን እዛችሁ ስትጫወት ነው የምትለው ወደ ውጭ አይወጡም ልጆች። በጣም ደስ ይላል። በጣም ብዙ ትምህርት ነው የምናገኘው ከአንቺ ቀለምዬ። ምክንያቱም በብዙ በመመቸት ውስጥ እያለን ልጆቻችንን በአንቺ መጠን እንኳን አናያቸውም። እና ስትሰሪም ስራ አትመርጭም። ምክንያቱም ልጆችን እያየሽ ነው የምትሰሪው። እና በጣም ነው ማከብርሽ። ክብር አለኝ ቀለምዬ። እንዳንቺ አይነት እናት ቢበዛ በጣም ትውልድ ሁሉ መልካም ልጅ ይሆናል። እና በዚህ አጋጣሚ አከብርሻለሁ ቀለሜ፣ በጣም ቀለሜ። ኑሮ ከብዶሽ ያለፍሽባቸው ጊዜያት እንዳሉ ቅድም አጫውተሽ ነበር እና እስቲ እንዴት ነበረ ኑሮ ከብዶች? ልጆችን እንዴት ነበር ያሳለፍሽው? እስኪ ገጠመኞች አሉሽ እና በምን መልኩስ እነዛን ጊዜያቶች አለፍሽ? ኑሮ ይከብዳል። ኑሮ በጣም ይከብደናል ይከብደንም ደግሞ ችለን እናሳልፈዋለን። ኑሮ ከብዶኝ እኔ ልጄን ከትምህርት አስቀርቻታለሁ። እያስተማርኳት የምቋጥርላት ምግብ አጥቼ ከትምህርት አንድ ዓመት አስቀርቻታለሁ። እግዚአብሔር ይመስገን ወደ መንግስት አስገብቻታለሁ። ከግል አውጥቼ ማለት ነው። አንድ ዓመት ግን አስቀርኋት። ለምን? የምቋጥርላት ነገር ስላጣሁኝ አስቀርቼ ወደ መንግስት አስገብኋት። እግዚአብሔር ይመስገን። በዚህ መልኩ መንግስትንም አመሰግነው። ለምን ለልጆቻችን ቢያንስ ምግብ ደፍተር ዩኒፎርም ምግብ ስላቀረበልን በዚህ መልኩ እንዴን አይነት ወላጆችም በቃ አለ አይደል እንዴን አይነት ወላጆች ችግርተኞች ወላጆች በዚህ መልኩ መንግስት አግዞናል። ይሄን አመሰግናለሁ። ሌላስ? አሁን ከትምህርት ውጭ ያሳለፍሻቸው ነገሮች በምትወልጅ ሰዓት ባራስ ቤት በራስ ቤቴ ያው እሱ ራሱ ባለቤቴ ያርሰኛል። አንዳንድ ጎረቤቶችም ይረዱናል። እግዚአብሔር ይመስገን ጥሩ ጎረቤቶች አሉን። ይረዱናል በሞልድ ሰዓት እሱም ያርሰኛል። እንደ እናት በቃ እንደ ወንድም እንደ እናትም እንደ አባትም ሁሉ ነገር ሆኖ ያርሰኛል። እግዚአብሔር መስገን አንዳንድ ሰዎችም ያግዙኛል፣ ጎረቤት አይጨክንብኝም ችግሬን ስለሚያውቁ። እግዚአብሔር መስገን በዚህ መልኩ ጎረቤቶችንም አመሰግናለሁ። ቀለምዬ ማድረግ ለልጆች ፈልገሽ ያላደረግሽው ነገር ወደፊት ቢኖረኝ ያደርግላቸዋለሁ ብለሽ የምታስብ ወይ የሚቆጭሽ ነገር አለ? አዎ የሚቆጨኝ ነገር ምንድን ነው ለልጆቼ የማላረግላቸው፣ አዲስ ልብስ ለብሰው ያውቁ ልጆቼ ማለት ነው። ልጆቼ ያው እግዚአብሔር ይመስገን ይህንን ችግር ስለሚያውቁ ግዴታ አልብሽን አይሉኝም። አዲስ ልብስ ለብሰው ያውቁም ልጆቼ። ወይ ከምሰራባቸው ሰዎች ጋር አሮጌ ልብስ አሮጌ ጫማ አምጥቼ ነው የማለብሳቸው። ማለብሳቸው ይሄንንም ሳለብሰው ልጄ አይቃቡብኝም። እማዬ ነገ ሌላ ቀን ነው ነው የሚለኝ። እግዚአብሔር ይመስገን ልጅን በዚህ መልኩ እማያይዞች ነገ ሌላ ቀን ነው ነው የሚለኝ። እኔ ጫማ አንድ ቀን ገዝቼ አላውቅም፣ ለልጆቼ ልብስ ገዝቼ አላውቅም። እግዚአብሔር ይመስገን የምሰራባቸው ሰዎች ጥሩ ናቸው። የልጆቻቸውን ይሰጡኛል፣ ለልጆቼ አምጥቼ አለብሳለሁ። በዚህ መልኩ አዲስ ልብስ መቼ ነው ምገዛላቸው ብዬ ይቆጨኛል። ያው እግዚአብሔር ይመስገን አይጥፋ ሰው የልጆቻቸውን ይሰጡኛል፣ አለብሳቸዋለሁ ነገ ይተሻላል። ነገ ሌላ ቀን ነው ነው የሚለኝ ልጄ። ነገ ሌላ ቀን ነው ይለኛል። ያው አምጥቼልሃለሁ፣ ልብስ ሰጥተውኛል ብዬ ሲለብስ ማየት ባይሆነው፣ እንኳን ሰፊ ቤት ወስዶ ያስጠብበዋል። ሱሪውን ባይሆነው ሰፊ ቤት ወስዶ ያስጠብበዋል። እና ያው በዚህ መልኩ ነው ልጆችን ኑሮ የምገፋላቸው ማለት ነው። እንግዲህ እየተጫወትን ያለ ነው። በጣም ደስ የሚል ቆይታና ትምህርታዊ ቆይታ ነው እያደረግን ያለ ነው። የሚያስጨንቅ እና ከባድ ጊዜ እንዳሳለፍሽ ጎረቤቶች እየነገሩኝ ነበር። እስቲ ከነዛ ውስጥ ንገሪኝ፣ በደንብ አዋሪኝ እስቲ እናወራበት። የሚያስጨንቅ ጊዜ ደብተር ማለት ቦርሳ፣ አቶ ልጄ ያው ልጅም ሆኖ በማይሰራሳ ቦርሳ አቶ ባዳበሪያ ሰፍችልል እንደ ክፍለ ሀገር ይሄን አሊዝም ብሎኝ ጥሎ ሄደ። ከዛ የምሰራባቸው ጋር ሄጄ ቦርሳ መጣሁለት አሮጌም ቢሆን ሰፋፍቼ ለተወሰነ ጊዜ እሱን ያዘ። ከዛ እንደገና ደግሞ ዩኒፎርሙን ሰፋፍቶ ቦርሳ አደረገ። ዩኒፎርሙን አጋጥሞ ሰፍቶ ማለት ነው ቦርሳ አድርጎ ይዞ ሄድ ነበር ልጅ። ከዛም መልኩ ደግሞ ራሱ እየሰራ ቦርሳውን ይገዛል። ያ ጊዜ ግን አስጨንቆ ነበረ። ልጆቼ ከሰው በቃ ለቦርሳ እንኳን አልችልም ወይ ብዬ አስጨነቅ ነበረ። ለምን የዛን ሰዓት ያው ለቦርሳም ችለሽ ለምግብም ችለሽ አይቻልም ስለዚህ ማዳበሪያ እኛኮ ክፍለ ሀገር ማዳበሪያ ሰፍተናል ብዬ ማዳበሪያ ሰፋለት ነበር። ያንን ደግሞ እሱ አልተቀበለኝ። አምጥቼ ከሰው ቤት ሰጠሁት። ቦርሳ ቦርሳ ሰጥቼው የኖረ ስለሆነ እድሜ የሚለውም ይቀደዳል። ከዛ ደግሞ ዩኒፎርሙን አጋጥሞ ያለፈበት ዩኒፎርሙን አጋጥሞ አንግቶ ቦርሳ ይዞ ሄድ ነበር። ማንኛውም ሰው የሚያያሉ አሁንም የሚሰፉ የሚሰሩ አሉ። አሁን ያችን ይዞ ሄድ ነበር ትምህርት ቤት። ከዛ ግን ራሱ ሰርቶ ቦርሳውን ገዝቶ መማር ጀመረ። ልጅ ማለት ነው። ምን ይሰማሻል ግን እንደዚህ አይነት ነገሮች ሲያጋጥሙሽ ማድረግ ፈልገሽ ማድረግ ሳትቺ ስትቀሪ ምን ይሰማሻል? በቃ ማጣቴ ይሰማኛል። በቃ ድሀ ስለሆንኩ ነው በቃ ብዬ ለምን እኔ ለቦርሳቸው አልጨነቅም፣ ለዩኒፎርማቸው አልጨነቅም። የምጨነቀው ይችን የእለት ጉርስ ለማጉረስ ብቻ ነው የምጨነቀው፣ ልጆችን ማለት ነው። የእለት ጉርሳቸውን፣ ቁርሳቸውን፣ ምሳቸውን ያችን የማስጨንቀኝ። ለዛውም አላንትን አላጠግባቸውም። ለምን ዛሬ ቁርስ ከበሉ ውለው ማታ ይመጣሉ ማየ መክሰስ አለ ካለኝ ቆይስ ብዬ ከሱቅ እንኳን ነገር ለማምጣ ቆይስ ኪለዋለሁኝ ከዛ ደግሞ ከሱቅ ወይተኛል ቀስቅሽ የው አግኝቻ ለሆን አቀመስካልኩ እማዬ የለኝም ስላልሽኝ እኮ ነው ተዩ በእንቅልፍ ይውጣልኝ፣ ለጠዋት ቁርስ ይቀመጥ ይለኛል። ልጅ ማለት ነው። በዚህ መልኩ ይጨነቅ ነበር። ያው እግዚአብሔር ይመስገን፣ ከእግዚአብሔር ጋር ያንንም ወጥተነዋል። አሁንም ችግር ላይ ብንሆንም ችግር ላይ ብንሆንም፣ በቃ እናልፈዋለን፣ እንቋቋመዋለን። መተባበር መተሳሰብ ስላለብን፣ ቤታችን ችግራችን እንቋቋሙ ቢርበን ቢጠማምን እንቋቋመዋለን። በቃ ረሃቡን እንትን እንረሳዋለን። ፍቅር ስላለን ቤት ውስጥ ማለት ነው መተሳሰብ ስላለ ምን በለው ምን ጠጣው ሳይኖር ተሳስበን ዝም ብለን የምንተኛበት ጊዜ አለ በቃ በጣም ጎበዝ እና ጠንካራ እናት ነሽ ማለት ጠንካራ እናት ብቻ አይደለሽም ጠንካራ ሚስት ብቁን ወላጅ ብቁን እናት ነሽ እና በጣም ነው በአንቺ የምገረመው ምክንያቱም ብዙ ከአንቺ የምወስዳቸው ትምህርቶች ስላሉ ኔ መልካም ነሽ አንድ ሌላ ሳልጠይቅልሽ የማላልፈው ነገር ሰርተሽ ስትሄጂ ከአንቺ ደግሞ በታች ያሉ ሰዎችን ትረጃለሽ እና እስቲ ስለዚህ ነገር አጫውችኝ እንዴት ነው ሰው መርዳት ማለት ተርፎች ነው የምትረጂው ወይስ አይተርፈኝም ማለት ለምሳሌ ሰው ቤት ስሰራ ድግስ ነገር እሰራለሁ ሰው ቤት ሲደገስ እኔ ነኝ የምደግሰው ያን ምግብ እንኳን ሲቋጥሩልኝ ለተቸገሩት ነው የማካፈላቸው። ለተቸገሩት አላልፋቸውም አጠገብ ቤት ተቸገሩ ስላለ አብረን እንካፈል ብዬ አካፍዬ ነው ወደ ቤት የምገባው። ያስደስተኛል። እኔ ባይኖረኝም አካፍዬ ገባለሁ እን እንጂ ኖሮኝም አይደለም። እንዴት አመጣሽ ይሄን ደግነት፣ ይሄን በጎነት? ብዙዎቻችን እኮ በእጃችን ብዙ ነገር ይዘን ለማካፈል ለሰዎች አንደፍርም እንዴት ነው ይህን መልካምነት ያመጣሽው? ስለ አንቺ በጣም ሳጣራ ነበር ሰሞኑን። እና አራስ በሚወልዱ እናቶች እንኳን ሁሌም አንቺ ትኖሪያለሽ እዛ ቤት ላይ ታግዣለሽ። እና ይህን ደግነት ከየት ነው ያመጣሽው? በቃ እኔ እግዜር የተፈጥሮኝ ነው። አራስም ከወለዱ እኔ ሳይኖረኝ ያችን አራስ መጠየቅ እፈልጋለሁ። እኔ እየራበኝ ያችን አራስ መጠየቅ ያስደስተኛል። ጉልበቴን መስዋዕት አድርጌ ደግሞ እዛ ቤት ሰርቼ ሮጬ ደግሞ እዛች ቤት እሰራለሁ። በጉልበቴ ላገልግል ብዬ አገለግላለሁ። ካለኝ ደግሞ ራሴን ለራሴ ትቼ ያችን አራስ መጠየቅ እፈልጋለሁ። ይህ ራሴ ተፈጥሮ ነው። ልጆች እንዳንች ናቸው? አዎ አብሮ መብላት መጠጣት ይወዳሉ። ለብቻቸው ያላቸው ማካፈል ይወዳሉ። ብስኩት እንኳን ብገዛለት ያካፍላል። ልጅ አይደለም ትልቁ ትንሹ ራሱ ብቻውን አይበላም፣ ያካፍላል ይሄ ራሴ የተፈጥሮ እና አስተዳደጋችን ነው። ብዙ ጊዜ ቀለሟ ወንድ ልጆች አስቸጋሪዎች ናቸው ብሎ ያስባል ማህበረሰባቸው። እና አንቺ ደግሞ ሁለት ወንድ ልጆች አሉሽ። የመጀመሪያሽ ደግሞ ወንድ ልጅ ነው። እንዴት ነው ያሳደግሽ? ወንድ ልጅ ከሴት ልጅ የሚለይበት ባህር ያለው አስተዳደግሽ ነው እንጂ ባህር የለው አስተዳደግሽ ነው የሚወስነው ሴት ናትና ሴት ልጅ ትሰራለች አይባልም። አይባል የሌ ልጅ ስራ በጣም ነው የሚሰራው በቤት ውስጥ ማለት ነው። እኔ በሌለው ሰዓት ብዙ ነገር ሰርቶ ነው የሚጠብቀኝ። እንጀራ አብሲት ጥሎ ይጋግርልኛል። ደክሞኝ ስመጣ ቡና ያፈላልኛል። መጀመሪያ ጊዜ አብሲት ጥዬ ሄጄ ማዬ ሊጥኮ ሽራ አለልሻለኝ፣ ግን እሱ እኔን ሰብራይዝ ሊያደረግ ነው። ስገባ ሞሰቡ ሙሉ እንጀራ ጋግሮ አገኘሁት። በቃ ይሄ ልጅ አብሲት ጥሎ እንጀራ ጋግሮ ይጠብቀኛል፣ ቡና ፍልቶ። አንተ ሴት ነህ እንደ ቡና የምታፈለው አንድ አንድ ተባራሪ ሰው ስትመጣ ይሉታል። በልስ አይሰጣቸው የሴት ወንድ ስራ የለም ነው የሚለው። እሱ በቃ ልጄ በዚህ መልኩ ደስተኛ ነኝ። በልጆች ሁሉ ደስተኛ ነኝ። ትንሽ ዋቃ ታጥባለች። የዘጠኝ ዓመት ናት እሷ። ሲጥሎ እንጀራውን ይጋግራል፣ ቡና ያፈላልኛል፣ ቤት ያጸዳል። በቃ ግቢ ሁሉ ሴት ያለበት ግቢ ያስመስሎ ነው የሚጠብቀኝ ልጄ። በዚህ መልኩ ማለት ነው በጣም ደስ ይላል። በጣም በጣም እንግዲህ ልጆች በስነ ምግባር ብቻ ሳይሆን ቤት ውስጥ ማንችን በመርዳት ባለው ሰዓት እናቱን በመንከባከብ ነው የሚያሳልፈው እና ይሄ ደግሞ የአንቺም የባለቤትሽም ውጤት ነው ወደ ስራ እንዲገባ ቤት ውስጥ አንቺን እንዲያግዝሽ እንዴት ነው እንዴት ነው ያስተማርሽው ምክንያቱም ብዙ ጊዜ በአንቺ አይነት የኑሮ ሁኔታ የሚኖሩ ሰዎች ለዚች ቤት በጣም ትንሽ ናት ራሴ እሰራለሁ ራሴ ነገሮችን አከናውናለሁ አንተ ሂድ ተጫወት ሂድ እንደዚሁን ብሎ ነው የሚያሳድጉት በብዛት አይደለም። አንቺ እንዴት ነው እንደዚህ አይነት መልካም እናት ሊወጥቶኝ እየቻልሽ እንዴት ነው ነገሮችን መቆጣጠር፣ እያንዳንዱን ስቴፖች በስነ ስርዓት ማስኬድ እየቻልሽ እንዴት ነው ቀለምዬ? እኔ ከመጀመሪያ ልጅን ሳሳድገው ከመጀመሪያ ነው ትምህርት የወሰደ የስራ ትምህርት የስራ ትምህርት የወሰደው ልጅ የሆነ ውሃ ስቀዳ ራሱ ከህፃንነቱ ስቀዳ ራሱ ውሃ እንቅልፍ ከተኛብኝ ጀረኪና በዚህ ነው የምሸከመው፣ ካልተኛ ደግሞ በዚህ አቅፈዋለሁ ስምንት ዓመቱ ነው። ራሱ ትምህርትም ይማራል። ሲሄድ ጫካ ውሃ ወረፋ ነው። ውሃችን ውሃችን እስከሚደርስ ኩበት እንለቅማለን። ገጠር አካባቢ ነው ያው፣ ፋኑኤል አካባቢ የምንኖረው ወደ ጸበሉ ነው። ገጠራማ ነገር ነው፣ ዳገት ነው። ወረፋ እስከሚደርስን ኩበት እንለቅማለን። የስራ ሰባ አዲስ አበባ ሆኖ ካራቆሪ ፋኑኤል አካባቢ የስራ ልምድ ከመጀመሪያው ነው ያስለመድኩ። ልጅን እንኳን አሁን አድጎልኝ ከመጀመሪያው ነው የተማረ። ጭራሮ ካገኘ እማዬ ከሰል ማያዣ ብሎ ነው ተትንሽነቱ ራሱ የሚለቅም የነበረ፣ እኔ ስላስተማርኩት ማለት ነው። አሁንም ቢሆን እግዚአብሔር ይመስገን እኔ እንዲወጣ እንዲሰራ፣ ራሱ ህሌናው ራሱ የኔን ችግር ስለሚያቅ እማዬ ለጫማዬ ለስራ ብሎ ነው። ገና ትምህርት ሊዘጋ አካባቢ ጣውላ ቤት ይፈልጋል ያፈላልጋል። በዛን እናቴ አንቺን ከማስቸግርሽ ለጫማዬ እና ለቦርሳ እኔ እችላለሁ ብሎ ነው በራሱ ይህን ችግር ስለሚያቅ ዱሮዬን ስለሚያቅ ነው። ራሱ አስተዳደጋችን እንደዛ አድጎ ስለሚያቅ ነው እንትን የሚለው እሱ የሚሰራው ወጥቶ ሁኔታችንን ስለሚያቅ አስተዳደጉ በስራ ላይ ስለኖር አብሬው ኩበት መልቀም ማለት ያው ስራ ነው። ጭራሮ ካገኝም ማየ ለአንቺ ብሎ ለከሰል ማያያ ብሎ ከመጀመሪያው ስለለመደ አሁንም ሲያድግ ማየ ለቦርሳይና ለጫማ ይችላለሁ ክረምትን ስራ ነው የሚለው አስቀድሙ ከዛም መጥቶ ከስራም መጥቶ እኔን ያግዘኛል። እግዚአብሔር ይመስገን ከእግዚአብሔር ጋር ማለት ነው። በጣም ደስ ይላል። ቀለሜ፣ በህይወታችን ስንኖር ሁላችንም ሰዎች የተለያዩ የህይወት አጋጣሚዎች አሉን እና በህይወትሽ በጣም ያዘንሽበት፣ የተከፋሽበት፣ ተስፋ የቆረሽበት ጊዜ ነበር? ተስፋ የቆረኩበት የለም። በልጆች ስለምኮራ ነገ ሌላ ቀን ነው ብዬ ስለማስብ ተስፋ አልቆርጥም። በጣም ወጥቼ እሰራለሁ። እኔ ጥምቀት ታቦት እየዞረ ስራ እውላለሁ። እውነት ለመናገር ማለት ነው። ለምን ያለ ማጣት፣ ነገ ለሆነ ነገር እንዳላጣ ብዬ ጥምቀት ታቦት እየዞረ እኔ ስራ ወጥቼ ሰርቼ ገባለሁ። የተደሰትሽበት ቀን፣ በጣም ደስተኛ ሆች በወትሽ የተደሰትኩበት ቀን? በቃ በልጆቼ ነው የምደሰተው። በቃ ሌላ ምንም የተደሰት በልጆቼ ደሰታለሁ። ስራ ድክም ብሎኝ ስመጣ ቡና ፍልቶ ምን ብሎ ሲጠብቀኝ በልጆቼ ደሰታለሁ። በቃ ሌላ ምንም በልጆች ከመደሰት የበለጠ ትልቅ ነገር የለም። እኔ ብዙ ጊዜ በልጆቻችሁ ተደሰቱ ተብሎ ሲመረቅ እራሱ ደስ ይለኛል። ምክንያቱም አንቺ በጣም እድለኛ እናት ነሽ፣ በጣም እድለኛ ወላጅ ነሽ። እንደዚህ አይነት ልጆችን በማሳደግሽ በጣም እድለኛ ነሽ። ምክንያቱም አሁን ላይ በአንቺ እድሜ ያለ ልጅ በጣም አስቸጋሪ ነው እና በጣም ደስ የሚል ነገር ነው እያወራን ያለ ነው እስቲ ቀለምዬ፣ ምን ትመክሪያለሽ? በአንቺ የኑሮ ደረጃ ሆነው ግን እኛ ብዙ ነገር ስለሚጎልባቸው ልጆቻችን እንደፈለጉ ይሁኑ ብሎ ለሚያሳድጉ እናቶች እስቲ እዚህ ላይ ሰፋ አድርገሽ ምከሪልን። እንዴት ነው እንዳንቺ ጨዋ መልካም ስራ የማይመርጥ ልጅ አድርጎ ማሳደግ የሚቻለው? እኔ ለወላጆች የምመክራቸው ቸገረን ብለው ልጅን ወደ ውጭ ማስወጣት ይሄን እንቃወመዋለሁ። ለምን የራሳችን ተፈጥሮ ነውና ልጅን ራስሽነሽ ነሽ የምትቀጪው። አጣሁ ብለሽ ልጅን ማንት ማለት የለባቸውም። እኔ የምመክረው ለወላጆች ልጆቻችሁ አጣሁ ብለው ወደ ውጭ ከሚያስወጡ፣ ዝም ከሚሏቸው፣ እንደዚህ ነገር አታድርጉ ብለው ቤት ውስጥ ማስቀረት፣ ቤት ውስጥ መምከር፣ ልጆቻቸውን ከመጀመሪያ ልጅ የሚበላሸው ዲዛ ሲለቅም ልጅ ይበላሻል። ዲዛ ይለቅማል፣ ያን ይሸጣል ወዳልሆነ ቦታ ይገባሉ። የዛን ሰዓት ገና ከመጀመሪያው ልጅ መቆጣት ነው። በዚህ እመክራቸዋለሁ ወላጆችም ማለት ነው። አጣው ብሎ ወላጅ አዝ አልባሌ ቦታ ልጅ መዋል የለበትም። ይሄ የራስ ተፈጥሮ ነው። የራስ አስተዳድግ ነው። ከመጀመሪያው ከቆነጠጡት ልጁ አይወጣም። ችግርተኛም ቢሆን አይወጣም። ይሄን እመክራለሁ። ወደፊት በልጆች ምንድነው ተስፋሽ? እንግዲህ በልጆቼ ተስፋዬ እድሜና ጤና ሰጥቶን ልጆቼ ተምረው ቁም ነገር ደርሰው የኔ እድል እንዳይደርሳቸው ተምረው ቁም ነገር ላይ ደርሰው እኔን አይዞሽ እናቴ ብለው እንዲጦሩኝ እመኛለሁ። ተስፋዬ ልጆቼ ናቸው። ምኞቴም ይሄ ነው። ልጆቼ ትልቅ ደረጃ ደርሰው እኔን አይዞሽ እናቴ ብለው እንዲጦሩኝ ነው ተስፋዬ። እስቲ ለልጆች ፍቅርሽን ግለጭላቸው ምን ያህል እንደምትወጃቸው ልጆቼ እወዳቸዋለሁ። እድሜና ጤና ይስጥልኝ ያሳድግልኝ፣ እወዳቸዋለሁ። ቀረ የምትዩ የምታስተላልፊ መልእክት አለ? ለወላጆች መልካም አስተዳደግ ለልጆቻቸው እንዲያግዟቸው መልእክት አቀርባለሁ። ምንም ችግርተኛም ቢሆኑ ለልጆቻቸው መልካም አስተዳደግ ቢሰጧቸው እመኛለሁ። በጣም አመሰግናለሁ ቀለምዬ። እንግዲህ ውድ ተመልካቾቻችን በዛሬዋ እንግዳችን በቀለም ብዙ ትምህርት ብዙ ያገኘነው ነው ነገር እንዳለ ተስፋ አደርጋለሁ ምክንያቱም በእሷ በዚህ የስራ ውጥረት ውስጥና ልጆቿን ስታሳድግ በጣም መልካም እና ብቁ ልጆች ነው ያሏት፣ እና ያለፈችበት መንገድ ደግሞ በጣም ሊያስመሰግናት የሚገባ ነው። ቀለምዬ በጣም ነው የማመሰግነው በጣም ነው የማከብርሽ ወደፊት ደግሞ በልጆችሽ ትልቅ ደረጃ እንደምደርሽ የተመኘሽን ሁሉ እንደሚሳካልሽ እርግጠኛ ነኝ። እግዚአብሔር አምላክ ያሳካልሽ። ይህን ውብ በሆነ የቀረፃ ቦታ ያመቻችልን ኤልገል ሆቴልና ስፓን አመሰግናለሁ። አድራሻው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ። እንግዲህ ውድ ተመልካቾቻችን የዛሬ ፕሮግራማችን ይሄን ይመስል ነበር። ከወይዘሮ ቀለሟ ጋር ባደረግነው ቆይታ ጥሩና ድንቅ ትምህርት እንደተማማርን እርግጠኛ ነን። ሁሌም እንደምለው ስለ ልጆች አውቀንም ተናግረንም አንጨርስም። በዚህ ፕሮግራም የተለያዩ እንግዶች ስለ ልጆች አስተዳደግ ወይም ስለ ልጆች ማብቃት እየጋበዝን ብዙ ትምህርታዊ ነገሮች እንወያያለን። የዛሬው ፕሮግራማችን ይሄን ይመስል ነበር። የሚቀጥለው ሳምንት በአዲስ እንግዳ በአዲስ ሀሳብ እስከምንገናኝ መልካም ሳምንት።